እርግጥ ነው ገዳ ስርዓትም ውበትም ተፈጥሮም ይገለጥበታል። ይኸው ማሳያ የመንጻት ነጻነት ዋቃ ቡራቻ ላንች ግን ያደላል። የውበትና የቸርነት መሰላላል አንዲቱን ጣትሽን ማን ነው የሚነካት? እንደ አደይ ፍካት እንደ በረዶው ንጻት ገላሽ ይሰበካል ልብሽ ይማርካል ጥቁር ፈርጥነት ሃገርን ያስጌጣል። በዚህ ማኅበረሰብ ዘንድ ከቆነጃጅቷ አንደበት ባህልና ሴትን እውነትን ሲመሰክሩ እንሰማለን። ሂጂ በተፈጥሮች ተራመጂ ባለ ውርጭ ባለ ዶፉ ክረምትን መሸበት ባለ ሙቀቱ በጋው ነጋበት አላሻግር ያሉ ጥጋበኛ ወንዞች ሰከም ሜዳው በለምለም ሳር ተራሮች በጭጋግ ተሸፈኑ። ምድር አረንጓዴ ካባ አደረረች። ተፈጥሮ ባዴ ተሸለመች። ያኔ የክረምቱን ጨለማ አሸኝቶ ምንጭ ጅረቱን ሲጠራ ተራመጂ ወደ መልካው የተስፋ ጸዳልሽ እያበራ ገና ጎህ ሳይቀድ ፀሐይ ከጎጇ ሳትወጣ እንደ ፀሐይ ስታበሪ በሲርናው በተቸረሽ ከፊት ሆነች ስትመመሪ ቀድማ መልከውን ገብታ እሬፈታ ስታደርግ ለሁሉም ደግሞ የእሷ አንጀት ለእግዚአብሔር ለፈጣሪ ቅርብ ነው። ስለዚህ ሴቶች ወዩ ናቸው፣ ክብር ናቸው ብሎ ስለሚያስብ እነሱን ያስቀድምና ከኋላ ሆኖ እሬቻውን ያደርጋሉ። ገዳ ቀደምት ህግን አስተማሪ ህዝብን መንገድ ጠቋሚነቱ አይካድም። አባ ገዳም፣ ሀደ ሲቄዎችም፣ ፎሌና ቆነጃጅቶችም በስርዓቱ አሉ። ያኔ ህግ አርቃቂ ሀገር አዋቂ ህዝብ አራቂ ባንቺ ውላጅ በስርዓተ ገዳ ይከተላል። አባ መልካ አባ ገዳ በፎሌ ይታጀባል፣ መሬው ይደምቃል። አባ ገዳ አይቀድምም፣ አባ ቦኮ አይቀድምም፣ ቃሉ አይቀድምም። ሴቶች ናቸው ቀድሞ የሚሄዱት። ይሄ ገዳ ለሴቶች ካለው ቦታና ካለው ከበሬታ አንጻር ነው። ስለዚህ መልካ የሴት ተምሳሌት ነው። ያኔ ከአምላክ ጸጋ በረከት ከመልካ ኮራው በርጥ ባስባርኪ እሱ ነው የዋቃደረው አድርሺ ገለታ ጠዋትና ማታ ክፉን በጎ አድርጓል። በፍቅር እየመጣ አዎ ለእርቅና ይቅርታ ለዋርካው ለእሱ ምልጃ የቀረብሽ ለመልካው ተምሳሌት ለፍጥረታት ምልክትነት በሰላም ጥጋት እውነትነት ባንቺ ጽናት ዝንታለም ይዘጋል። ከከሰሰች ምስክር አምጪ አትባልም አትዋሽም ተብሎ ስለሚታመን፣ ሁለተኛ ሴቶች በገዳ ስርዓት ውስጥ ሁሉም ጉዳይ ይመለከታቸዋል፣ ኢኮኖሚ ይመለከታቸዋል፣ ፖለቲካ ይመለከታቸዋል፣ ማህበራዊ ጉዳዮች ይመለከታቸዋል። ለምሳሌ ወንድ ሰማንያ ሁለት ዓመት ከሆነ ከገዳ ይወጣል። ገዳ ሞጂ ይባላል። ገዳ ሞጂ ብሎ ይወጣል። ገዳ ያንተ ጉዳይ የራሲ ጉዳይ ብሎ ይወጣል። ሴቶች ግን እስከ መጨረሻ እስኪ ሕይወታቸው እስኪያልፍ ድረስ ከገዳ አይወጡም ማለት ነው። ይሄ ገዳ ምን ያክል ለሴቶች ቦታ እንዳለው የሚያሳይ ከገዳ ስርዓተ ባህል ርቻን ስናነሳ ምስጋና፣ ዕርቅ፣ ፍቅር፣ ምርቃት አይዘነጋም። ለምርቃቱ አሚንታውን አዝንቢ በአባ ገዳ ምስጋና በምርቃት ታጀብ ሪሆሆ ሆ